ጨዋታ ነው እንደያዛችሁት፣ በእምነታችሁ ጨዋታ ነው እንደያዛችሁት፣ የምናምልከው እምነት ጨዋታ ነው እንዴ? ነይ መልሽልኝ፣ ያልኩሽ እኮ ነው። ዝም በይ አላወራም ብያሉ ከማንም ሙስሊም ጋር። ሰይጣን ናት፣ አትቀስቅሱት። አላወራም እንኳን ሰለማችሁ አይመለከተኝም። የዛን ጊዜ አለቀስኩ፣ ለቅሱና አሁን አንድ ነው። ገባሽ? እሷ እንዳመመኝ እኔ ነኝ የማውቀው። ነይ መልሽልኝ። እንዴት ነው እየሱስ

አይደለም። ምን እንደሆነ ወስማ ነው። አረ ምን ሆነሽ ነው ማይሄ እንዴ? ምን ሆነሽ ነው እንዴ? ታሪ በቃ እሺ፣ አንዲት አስችሏችሁ ሊካዳችሁት፣ እንዴት እየቀለዳችሁ ከሆነ ንገሩን እንወቀው። በቃ ምን መንኛ እየቀለዱ ነው ብለን እንስማማ። እናንተ ልጅ አጂ የሚጣቡ ልጆችን አታዩም እንዴ? ማህዬ አስረዱሽ እኔ እንዴት እንዴት እንዴት ብዬ ነው እኔ ጭንቅላቴን ማሳም ነው እንዴት ብዬ ነው መጽሐፍ ቅዱሴን እንድጠራጠር የምታደርጉኝ? እንዴት ነው እንደዚ አይነት ነገር ባይነት ስራ የምትሰሩት? እሺ ያስረዱሽ። ተረጋጊ ማህዬ፣ ተረጋጊ ሀይ ዝም በይ። ታውቂያለሽ የዛሬ ሶስት አመት አንቺ ስትሳልሚ እንዴት እንዳለቀስኩኝ። ዝም በይ አንቺ ራስሽ ዝም በይ። ማለት በእንደዚህ መንገድ አይደለም ማይሄ እንዴ፣ እንደዚህ እያለቀሽ ሪከርድ ምናምን ይደረጋል እና ይሄን አስበሽበታል። መቶ ጊዜ አድርገው ፖስት ያደርጉት፣ የሚመለከተኝ ነገር የለም። እኔ ግን የካዳችሁበትን መንገድ ንገሩኝን ያልኳችሁ ያለው ሰማችሁ፣ ሁለታችሁም፣ ሌላ ሰው እንዲያነገረኝ አልፈለኩም። እንዴት እንደ ካዳችሁት አስረዱኝ። እንዴት ነው የካዳችሁት? ንገሩ በቃ።